ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችን በዕለተ ማክሰኞ ቀን ሰኔ 17 2017 ዓ.ም በመረጃ ሰዓቴ መደመጥ አለባቸው ብዬ አስብኳቸውን ሰበር አሁናዊ አስቸኳይ ትኩረት የሚሹ በርከት ያለው የአዳር የአውደ ውጊያ መረጃዎችን ጨምሬ በዝርዝርና በስፋት ላስደምጣችሁ በሰዓቴ ወደ እናንተ መጥቻለሁ። ክቡራንም በሰዓት ዜኔ ከምታረምጧቸው ሰበር መረጃዎች መካከልም ሁለት መኪና ሙሉ የአድማ ብተና ሰራዊት በፋናሎች ድባቅ እንደተመታ መረጃዎች ተሰምተዋል። በቆታችንም ዝርዝር መረጃዎችን አስደምጣችኋለሁ። ሙሉ ለሊቱን በሚባል ደረጃ በጎንደር ከአይናባ እስከ አዘዞ ሰፊ ቅጠናን እያካለለ በከባድ መሰሬ የታገዘ ውጊያ ሲደረግ ስለማድረው መረጃዎችም ተሰምተዋል። የወልቃይት ጠገዴ አማራ የማንነትና የሚወሰን ጥያቄ በህገ መንግስት ሳይሆን ደምና አጥንት ተከፍሎበት ለአንዴና ለመጨረሻ ጊዜ ተመልሶልናል ኮሎኔል ደመቀ ዘውዶ ለመሆኑስ ምን እያደረገ ነው በርካቶች ግረንት ውስጥ ገብተዋልም ውድና የተከበራችሁ የፋሲል ኦኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓት እነዚህንና ሌሎች መሰል መረጃዎችንም አስደምጣችኋለሁ አብራቸው ይቆየው ምሽት ሰዓት ከአይናባ እስከ አዘዞ ማለትም አይናባ፣ ጉንብሬት፣ ሎዛ፣ ኢየሩሳሌም፣ አዘዞ ከፍተኛ ውጊያ ሲደረግ አድሯል። ሮፋኤልን ጨምሮ በበርካታ ቅጥኖች በተካሄደው በዚህ አውዶ ውጊያ ጠላት ከፍተኛ እየተባለ ኪሳራ አስተናግዶበታል። ጠላት በከፍተኛ ሁኔታ እየተመታ ሲሆን የአማራ ፋኖ ነው። ጎንደር ጠቅላይ ግዛት እዝ በህግ የምድር ክፍለ ጦር አዝዞ ሎዛና አይሸሽም ብርጌዶች፣ አጼዎች ክፍለ ጦር አዞ ደማዛ ብርጌድና የአማራ ፋኖ ነው በጎንደር አንድነት ተላ ብርሃኑ ክፍለ ጦር አንድነት ብርጌድን ፈጥረውም የጠላትን ጦር በሚገባው ቋንቋ ያናገሩት ይገኛሉ። ጠላት በአሁኑ ሰዓት ወደ አዘዞ ካምፕ አውጭኝ ብሎም እግሩን ይዘው ፈርጧል። ከአዘዞ ካምፕ የመሸገው የፋኑዌል እየተቀበለም እየለበለበው ይገኛል። እንደ መረጃ ምንጮቻችን ገለጻ በአሁኑ ሰዓትም ከማለዳ ሰዓት የጀመረ በከባድ መሰረታ አግዘ ውጊያ ከአይናባ እስከ አዘዞ ማለትም አይናባ፣ ጎንበሬት፣ ሎዛንጭ ጭኖ እስከ አዘዞ ድረስ ከፍተኛ ውጊያዎችም እየተካሄዱ ይገኛሉ። ዛሬ ትንድም ደግሞ ትናንት ለዛሬ አጥቢያ ምሽት ወደ ምዕራብ ጎንደርና ገንዳ ውሃ ከተማ የመኪና እጀባ ላይ የነበረው በሆድ የተሸጡ ራሱን የወገን እየወጋ ያለም የብአዴን ጥምር ጦር ጀባቅ ተመቷል። ሁለት መኪና አድማ በተና ነው የተደመሰሰው። ወደ ምዕራብ ጎንደርና ገንዳ ውሃ ከተማ የመኪና እጀባ ላይ የነበረው በሆድ የተሸጡ ራሱን ወገን እየወጋ ያለ የብአዴን ጦር ማለትም አድማ በተናም

አመራሮች ናቸው። የውልቅ ጥግዴ አማራ የማንነትና የውሰን ጥያቄው በህገ መንግስታዊን ደምና አጥንት ተከፍሎበት ለአንዴና ለመጨረሻ ጊዜ ተመልሶልናል ተባለ። ታዲያ ትላንት ይህንን የተዘጋ አጀንዳና በደም የተጻፍን እውነትን ለመቀበል ያልፈለጉት አቶ አረጋ ከበደ የውልቀ ጥግዴ የህዝብ ማንነት ጥያቄዎችን ዛሬም እንደ ትላንቱ በህገ መንግስቱ መሰረት እንዲፈታልን እየሰራ ነው ሲል ተደምጠዋል። ለህዝባችን ፍላጎት ራሳችንን ማስገዛት አለብን ሲሉ በተናገሩት ንግግር ከአውዶን በመነሳት ምን ሊሆን እንደታሰበ ምን ምን አማራጮች ሲዘው እንደቀረበው አስቀድሞ መርዳትም ከባድ አይሆንም። ኢትዮጵያ ፖለቲካ ለመርዳት የሚጠበቅ የፖለቲካ ሳይንስ ማጥናት ሳይሆን የመሪዎችን ስብና ፍላጎት በሚገባ ማወቅ ብቻ በቂ ነው። ከዚህ ከንግግራቸው ምን እንዳስበው በቀላለው መታሰብ አይዘነጋም። ታዲያ እንደ መረጃ ምንጮቻችን ገለጻ ከሆነ በትላንትናው ዕለት አረጋ ከበደ ጌታቸው ረዳን ጨምረው ኮሎኔል ደመቀ ዘውዱ በአካል በተገናኙበት በዚህ ስብሰባ ላይ የወልቃይ ጠገደን ለማን ለማንነስ ውሳኔን ጭምር የያዘ ነው ሲሉ ምንጮች ተናግረዋል። ታዲያ ይህንን የሰሙት በርካቶቹ የወልቃይት እቅድ አማራ የማንነትና የወሰን ጥያቄዎች በህገ መንግስቱ ሳይሆን ደምና አጥንት ተከፍሎበት ለአንዴና ለመጨረሻ ጊዜ ተመልሶልናል ሲሉ ይናገራሉ። በትናንትናው ዕለት አቶ ጌታቸው እርዳን ጥሩ አቶ አረጋ ከበድና ኮሎኔል ደመቀ ዙሩ በአካል በተገናኙበት በዚህ ስብሰባ ላይ በርካቶች ያልጠበቁትና ፍጹም ያልተገመተም እንደነበር ነው የመረጃ ምንጮች ያካፍሉን መረጃም የሚያሳየው ውድና የተከበራቸው የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾች፣ በመረጃ ሰዓት መደመጥ አለባቸው ብዬ አስብኳቸው ሰበር መረጃዎች እነዚህ መስሉ ነበረ። መልካም ረፋድ ተመኘሁም።